የዱቡሻ ወጋን በዓለም ቅርስነት ለማስመዝገብ የተጀመሩ እንቅስቃሴዎች አበረታች ውጤት እያስመዘገቡ መሆናቸውን የጋሞ ዞን ባህልና ቱሪዝም መምሪያ ገለጸ። ፍሬው አበበ ባህል አንድ ሰው በማህበረሰቡ አባልነት የሚያገኘው እውቀት፣ እምነት፣ ክነጥበብ፣ ልምድ፣ ግብረ ገብነት ወይም ሞራል ሲሆን በአጠቃላይ የአንድ ማህበረሰብ የማንነቱ አሻራ ያረፈበትና መገለጫው በመሆኑ ከማህበረሰቡ ጋር እያደገ የሚሄድ የሰው ልጅ የተግባር ውጤት ነው። የሰው ልጅ ቁሳዊና መንፈሳዊ ትውፊትን የሚያንጸባርቅበት የአንድ ማህበረሰብ የታሪክ አሻራ እንደሆነም ይገለጻል። በጥንት ጊዜ የጋሞ አባቶችና እናቶች የሚመሩበት ያልተጻፈ ስርዓት ወይም ወጋ መኖሩን የተለያዩ የታሪክ ድርሳናት ያስረዳሉ። የጋሞ ብሔረሰብ አባላት ከሚመሩበት ያልተጻፈ ሕግ አንዱ የሆነው ዱቡሻ ወጋ ሲሆን ከጥንት ጀምሮ ይህንን ባህላዊ ስርዓት ተጠቅሞ የሚፈጠሩ ችግሮችን መፍታት የማህበረሰቡ ቀደምት እሴት እንደሆነ ስርዓቱ በሚከወንበት ስፍራ የሚገኙ ትክል ድንጋዮችና ዛፎች አመላካች ናቸው። የጋሞ ብሔረሰብ የፍትህና የአስተዳደር ስርዓት የሆነው ዱቡሻ ወጋ ባህላዊ ይዘቱን እንደጠበቀ ሳይጠፋና ሳይበረስ ለቀጣዩ ትውልድ እንዲተላለፍና ተገቢውን እውቅና እንዲያ እንዲያገኝ በዓለም አቀፍ ቅርስነት ለማስመዝገብ የፌዴራል ቅርስ ጥበቃ ባለስልጣን፣ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ፣ የጋሞ ዞን አስተዳደርና የአርባ ምንጭ ዩኒቨርሲቲ በጋራ እየሰሩ ነው። ባህሉን በዓለም ቅርስነት ለማስመዝገብ የተጀመሩ እንቅስቃሴዎች አበረታች ውጤት እያስመዘገቡ መሆናቸውን የጋሞ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ሙናይ ሞሶሌ ይናገራሉ። ከዱቡሻ ስርዓት ጀምሮ በጣም ገራሚ የሆኑ ነገሮች ከዱንጉዛ ባህላዊ ሽማ ስራዎች ከቡሉኮ ከጋቢ ከተለያዩ ማየት የምንችላቸው የለክሶ ባህላችን የደቡ ባህላችን እዚህ በጣም ሰፊ የሆኑ የምግብ አሰራሮቻችን በጣም ትልቅ ባህላዊ ሀብቶቻችን አሉ። ባህልና ቱሪዝም መምሪያ እንደ ሴክተር ያው የሚያስፈጽማቸው ሶስት ፖሊሲዎች ናቸው። አንደኛው የባህል ሁለተኛ የቋንቋና ሶስተኛ የቱሪዝም ፖሊሲዎችን ያስፈጽማል። በባህል ዘርፍ በዚህ አመት ትልቁና ግዙፍ ስፍራ ይዘው እየተሰራ ያለው አንደኛው ባለፈው አመት የተጀመረው የዱቡሻ ወጋ በዩኔስኮ ለማስመዝገብ የምንሰራው ስራ ሰፊ ስራ የተሰራ ነው። ይሄ በሱር አራትዮሽ የምንሰራው ስራ ነው። በኢትዮጵያ ቅርስ ጥበቃ ባለስልጣን የአሮንጭ ዩኒቨርሲቲ በባህልና ቱሪዝም ቢሮ እና በዞን አስተዳደር በጋራ ከባህልና ቱሪዝም መምሪያ ጋር ሆነን የምንሰራው ስራ ነው። የጋሞ ሕዝብ የፍትህና የአስተዳደር ስርዓት ድቡሻ ወጋ በዓለም አቀፍ ቅርስነት እንዲመዘገብ አራት አካላትን በማቀናጀት የተጀመረው ተግባር የጥናትና ምርምር እንዲሁም ቅርስ ምዝገባ ስራው በተሳካ ሁኔታ እየተከናወነ መሆኑን ገልጸው፣ ከ2016 የበጀት ዓመት ጀምሮ የስልጠናና የጥናትና ምርምር ስራዎች በጥልቀት እየተከናወኑ መሆናቸውን አስረድተዋል። በ2017 የበጀት ዓመትም የዱቡሻ አወጋ ቅርሶችን የመለየት ስራ፣ ስርዓቱ የሚከናወንባቸው ስፍራዎች ልየታ፣ እንዲሁም የተያያዥ ቅርሶች ምዝገባ ተከናውነው ለአገር አቀፍ የቅርስ ጥበቃ ባለስልጣን የተደራጀ ሰነድ መቅረቡን ነው ኃላፊው የተናገሩት። ባለፈው ዓመት የተለያዩ የስልጠናና ጥናት ስራዎች የተሰሩ፣ በዚህ ዓመት የኖሚኔሽን ፋይል ለፌደራል ደረጃ ቅርሱ እንዲመዘገብ የማድረግ ስራ አጠቃላይ መረጃ ለቅርስ ጥበቃ ባለስልጣን አድርሰናል። ይህም በዚህ ዓመት ይመዘገባል ብለን ነው የምናስበው። ይሄ የመጀመሪያ ነው። ሌላው የጥናትና ምርምር ስራ በአርባምንጭ ዩኒቨርስቲ ደረጃ ሰፊ ስራ እየተሰራ ነው። ባለሙያዎቹ ስራውን በተቻለ መጠን በአሁኑ ሰዓት በከፍተኛ ሁኔታ እየሰሩ ነው የሚገኙት። ቀጣይ እቅዶችና ቀጣይ ስራዎችም አሁንም የሚቀጥሉ ይሆናሉ። የቀረበው ሰነድ በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን በኩል ለዓለም አቀፉ ተቋም ዩኔስኮ በተለያዩ ቋንቋዎች እንደሚቀርብ የገለጹት ደግሞ በመምሪያው የባህል ታሪክ ቅርስ ጥናትና ጥበቃ ስራ ሂደት ቡድን መሪ አቶ ወንዲፍራው ከተማ ናቸው። የጥናትና ምርምር ስራዎች ኦልሬዲ ተጀምረዋል፣ በጥሩ ሁኔታ እየተካሄደ ነው። ከዛ ጎን ለጎን በዩኔስኮ የሚመዘገበው ቅርስ ፋይል ኖሚኔሽን አገራዊ ናሽናል ኢንቨንተሪ ስራው አልቆ አሁን ላይ ለክርስትና ጥበቃ ባለስልጣን እንዲመዘገብ ተደርጓል። ከዛ ጎን ለጎን ዱቡሻዎች አሉ ስፍራዎች እነዛን ዱቡሻዎችን የማስጠበቅ ህብረተሰቡ ካወጥቃቸው ወርደን ግንዛቤ የማስጠበቅ ስራዎችን ዋነኛው የትኩረት አቅጣጫ አድርገን እየሰራን እና እንገኛለን ምክንያቱም ከዚህ ዩኔስኮ ምዝገባ ጋር በቀጥታ ሆነ የዱቡሻ ወጋ ስርዓት የሚከናወነው እዛ ዱቡሻ ላይ ስለሆነ እነዚህ ዱቡሻዎች ሊጠበቁ ይገባል። ይህ በእንዲህ እንዳለ በዞኑ የሚገኙ ብሔረሰቦች ቋንቋን የማጥናት የማልማትና የመሰነድ ተልኮውን መምሪያው እየተወጣ መሆኑን የሚገልጹት የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ሙናዬ የጋሞኛ፣ አማርኛ፣ እንግሊዝኛ መዝገበ ቃላ ዝግጅት መረጃ የማሰባሰብና የማደራጀት ተግባራት እየተከናወኑ እንደሆነም ጠቁመዋል። የጋሞኛ እንግሊዝኛ የጋሞኛ አማርኛ እንግሊዝኛን መዝገብ ቃላት ስራ የሁለት ዙር የመረጃ ማሰባሰብ ስራ ተሰርቷል። አሁን ባለበት መረጃውን ወደ ኮምፒውተር የማስገባት ስራ ባለሙያዎች እየሰሩ ያሉበት ሁኔታ ነው ያለው። ይሄ ቀጣይ መጽሐፍት ሆኖ እስከ መዝገብ ቃላቱ አልቆ በሽነሪ ውስጥ ከሚሰራ ድረስ የሚቀጥል ይሆናል። የዕደ ጥበብ ሀብት በአገር አቀፍ ደረጃ ስመጥር መሆኑን የሚናገሩት አቶ ሙናዬ የዕደ ጥበብ ሀብቱ በወጣቱ ትውልድ እንዲታወቅና እንዲተገበር እየተሰራ መሆኑን ተናግረዋል። የዞኑን የዕደ ጥበብ ሀብት ከማልማት አንጻር የአቅም ማጎልበቻ ስልጠናዎች እየተከናወኑ መሆናቸውንም አመላክተዋል። ቀደም ሲል የሽመና ስራ በጋሞ ተጀምሮ ለዓለም እየተበረከተ ያለ ሀብት ነው። የጋሞ ሕዝብ በተለይ ከቀለማትን ከመቀለም አንፃር ሰፊ ስራ ከዚህ ቀደም የተሰራ ቢሆንም አሁን በዚህ ዙሪያ ስልጠናዎች ተሰጥተዋል። አሁን ያለው ትውልድ እንዲያውቅ ራሱ ከቅጠላ ቅጠል ከተለያዩ አካባቢ ቀልሞ አውጥቶ እንዲሰሩ ካለፉት ልምድ እንዲያገኙ ይሄ ስራ ተሰርተዋል። የዞኑን የኪነ ጥበብ ሀብቶችን በተሻለ መልኩ ተደራሽ እንዲሆኑ የዞኑ አስተዳደር ምክር ቤት ከሁለት ሚሊዮን በላይ ብር ለዘርፉ ባለሙያዎች ድጋፍ ማድረጉን ተናግረዋል። ሌላው ደግሞ አካባቢው ከማስታወቅ በተለይ አርቲስቶች አርቲስቶች የእኛ ባይል ኪነት አባላት አካባቢ ከማስታወቅ ባይሉን ከማስታወቅ ደግሞ የጊዲቾ ዛይሴ ብሔረሰቦችን በአንድ ላይ የማስታወቅ ስራ ከፍተኛ ስራ እየሰሩ ያሉበት ስለሆነ ድምፃ የሆነ ያቀረቧቸውን ለዞን አስተዳደር ምክር ቤት አቅርበን ወደ ሁለት ሚሊዮን አንድ መቶ አርባ ሺህ ብር በላይ ድጋፍ ዞኑ አስተዳደር ምክር ቤት ያደረገበትና በተለይ በዚህ የኛ አስተዳደር ምክር ቤትን የኛ ስራ አስፈጻሚን የዞን አስተዳደርን ትልቅ ድርሻ ያላቸውና ከፍተኛ መነቃቃት የፈጠረ